በደሙ ፈሳሽነት ከበረላችን ነጽተናል፣ ተፈውሰናል። ግን ወገኖቼ ደግመን አልቆሰልንም፣ ዳግመኛ አልታመምንም። ፈውሳችን የመጨረሻ ሆኖልናል። ዛሬ እየታመምን አይደለም። ዛሬ የቆሰልን አይደለም። መድኃኒታችን ኢየሱስ ክርስቶስ ስለ እኛ ደሙን ያፈሰሰው እኛ እርስ በርሳችን በምን እንፋሰስ ሳይሆን ተፋቅረን እንድንኖር ነው። ተሳስበን እንድንኖር ነው። ተወዳይተን እንድንኖር ነው። ዛሬ በምስራቅ በምዕራብ በሰሜን በደቡብ የምንሰማው ጆሮን ጭው የሚያደርግ የሚያስጨንቅ የሚያሰቅቅ የሚያሳስብ እስከ መቼ ድረስ ነው? አዎ ነፃ ወጥተናል እያልን ዳግም ወደ ባርነት

ዛሬም እለት እለት እየተገደልን ነው። አው በክርስትናችን፣ በሃይማኖታችን የሰው ልጅ ሁሉ ስለምን በግፍ ይሞታል? ስለምን በግፍ ይገደላል? ይሄ ባገራችን እየታየ ነው። መቼ ነው የሚቆመው? ነፃነት እንፈልጋለን። የሰው ልጆች ደም በከንቱ መፍሰስ መቆም አለበት። ይሄ ፖለቲካ አይደለም። ነፃነትን መፈለግ፣ ሰላም መሻት፣ እረፍት መፈለግ አነሙት ማለት ፖለቲካ ሳይሆን ሰብአዊነት ነው፣ ሰው መሆን ነው። ሊበቃ ይገባል። ወገኖቼ መተሳሰብ ይሻለናል፣ መተሳሰብ ይሻላል። ደከመን፣ ብዙ ጊዜ ሰማን። እናንተን ፈረዳችሁብን በኛ እናንተም ወቀሳችሁ እውነት አላችሁ ግን ለማን የምንነግረው ይሄንን? ማን ነው የሚሰማር? ይሄንን ማን ነው የሚያቆመው? ይሄንን አው ይብቃ፣ ተለማመር ነው ስንት ሰው ሲያልቅ፣ ስንቶቻችን ስናልቅ ነው የሚቆመው? ቢበቃ ሕዝባችን እረፍት ይፈልጋል፣ ሰላም ይፈልጋል፣ ነጻነት ይፈልጋል። ሞት ሰለቸን በጣም ደም መፍሰስ ሰለቸን። ይበቃናል። ሀገሪቷ እረፍት ያስፈልጋታል። ሕዝቡ እረፍት ያስፈልገዋ ስለኛ ደም ፈሰሰኮ በሱቁ ስለኛ ተፈወስልኮ ሌላ ደም አያስፈልግም። ሌላ ደም በግፍሊ ሊፈስ አይገባም። አው ይሄ ወገኖቼ እንዲህ አይነት እኩይ ተግባር እንዲህ አይነት ኢሰብአዊ ግፍ ታሪክ ይቅር የማይለው ተተኪ ትውልድን ዋጋ የሚያስከፍል

ያጠብቃታል በመከራ እንጠነክራለን በመከራ እንበዛለን በመከራ አንቀነስም አው ይሄ በሀገራችን ምእመናን እግዚአብሔር እንዲሰማን መከራችን እንዲበቃ መገዳደላችን እንዲያቆም የሰው ልጆች ደም ከንቱ መፍሰስ እንዲያበቃ ጸልዩ። እግዚአብሔር እንዲሰማ አው ሊቃውንት ይጸልያሉ፣ ካህናት ይጸልያሉ፣ ምእመናን ይጸልያሉ። እግዚአብሔር ስለምን ዘገየ? ስለምን አይሰማል? በደላችን በዛ። ኃጢአታችን በዛ። ጸሎታችን ከልብ ነው? አገልግሎታችን ከልብ ነው? ማረም የሚገባር ነገር አለ፣ የሚቀረን ነገር አለ። እኛ ደም የሚቀር ነገር አለ፣ መስተካከል ያለበት ነገር አለ። ያን ጊዜ ነው እግዚአብሔር የሚሰማ። እግዚአብሔር ይስማ፣ መዳነ ዓለም ይስማ፣ ሀገራችንን ሰላም ያድርግልን። ልጆች ይማሩ፣ ህፃናት ይማሩ፣ ህፃናት ይደጉ፣ ወጣቱ ሰርቶ ይግባ፣ በሰላም ወጥቶ ይግባ። አዎ ይሄ ነው የሚያስፈልገን። መተሳሰብ ነው የሚያስፈልገን፣ አንድነት ነው የሚያስፈልገን። በመከፋፈላችን በመለያየታችን ተበልተን እናልቃለን እንጂ በመነቃቀፋችን፣ በመሰዳደባችን፣ በመወጋገሳችን፣ አንዱ በአንዱ መፍረዳችን ተለያይተን ለየብቻ ስንሮጥ፣ ለየብቻ እየተበላን እናልቃለን እንጂ ዋጋ የለም። አንድነት ይሻለናል። ህብረት ይሻለናል። ፍቅር ይሻለናል። መተሳሰብ ይሻለናል። ገዳዮች ይሞታሉ። የማይ ሞት አለ እንዴ? ንገሩ አለ እንዴ? የማይሞት አለ? የሚገሉ አይሞቱም? እሺ ንገሩ ሺህ ዘመን የሚኖር አለ? አለኔ ያለው የጊዜ ጉዳይ። ዛሬ ስትገል ነገ ደግሞ ያንተ ተራ ሆኖ ትሞታል። ዛሬ ሌላውን ትቀብራለህ፣ ነገ ሌሎች ይቀብሩሃል። ይኸው ነው። ማንቆ ቦቀረ ስለዚህ በፍቅር መተሳሰብ በሰላም መተሳሰብ ይሻላል ገዳዮች ይብቃችሁ ደም የምታፈሱ ይብቃቸው ደም የሚያፈሱ እጆች ይታጠቡ ይንጹ ንሳ ይግቡ ይመለሱ አው የእኛ ጸሎት ይሄ ነው ገዳዮችን ይግደላቸው አንልምኛ ገዳዮች ገዳዮች፣ ወደ ንስሐ ይመልሳቸው እግዚአብሔር፣ አይምራቸው፣ ልብ ይስጣቸው፣ ሰላም ይስጣቸው፣ እጃቸው ይንጻ። እግዚአብሔር ከላችን ጋር ይሁን፣ የሰላም በዓል ያደርግል። እስቲ እጃችሁን ከፍ አድርጉ፣ እስቲ ወደ ሰማይ ይሰማችሁ እንደሆነ እስቲ ሁለቱን እጃችሁን ከፍ ይሄች የተባረከ ይሁን ደም የማያፈስ ይሁን ሰርቶ የሚበላ ይሁን ሰርቶ የሚያገኝ ይሁን። ቀና አድርጎ እንደ ሰሎሞን ሰሎሞን እጁን ወደ ላይ ከፍ አድርጎ የሰማይ አምላክ ያለ ወደ ሰማይ እያየ የሰማይ አምላክ ይታረቀ የሰማይ አምላክ እሺ በላችሁ፣ አመስግኑበት መዳን ያለም ቢሰማን መድኃኒዓለም ቢሰማን ቢታረቀን ሀገራችንን ሰላም ቢያደርጋት፣ ሰሜኑ ሰላም እንዲሆን፣ ምስራቁ ሰላም እንዲሆን፣ ምዕራቡ ሰላም እንዲሆን፣ ደቡቡ ሰላም እንዲሆን፣ ሀገራችን ሰላም እንድታገኝ፣ ሕዝባችን ሰላም እንዲያገኝ መድኃኒዓለም ይስማ። በቁስሉ የፈወሰን ዛሬም ከሕመማችን ይፈውሰ ከባርነት ወደ ነጻነት ያወጣን ዛሬም ነጻነታችንን ይስጠን፣ ሰላም ይስጥ። እስ ያሁንም እጃችሁን ከፍ አርጉና እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ

መዳላመ አምላካችን ይስማ። ልመናችንን ይቀበልል። ለሞቶ ትረፍተ ነፍስን ይስጠል። ለሞቶ ትረፍተ ነፍስን ይስጠል። ለገዳዮች ልብ ይስጠል። ያደፉ እጆች ይንጹ። ያደፉ እጆች ይንጹ። ደም የሚያፈሱ እጆች ይንጹ። የሚገሉ ንስሐ ይግቡ። እግዚአብሔር አምላካችን አገራችንን ሰላም ያድርግልን። ህዝባችንን ሰላም ያድርግልን። ልመናችንን ይስማ። ልመናችንን ይስማ። እግዚአብሔር ይታረቀ። እግዚአብሔር ይቅር ይበለ። የሁላችን በደል ነው። የሁላችን ኃጢአት ነው። ከኃጢአታችን ያንጻ። ከበደላችን ያንጻ። ምረት ይስጠን። ይታረቀ። ካህናቱን ይጠብቅልን። ሜመሪያኖን ይጠብቅልን። እግዚአብሔር ይባርካችሁ። እግዚአብሔር ይቀድሳችሁ። እግዚአብሔር አምላክ የተመሰገነ ይሁን። በዓላችንን የሰላም በዓል ያድርግልን።